ይደውሉልን ሀሎ ይበሉን ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ደግሞ ይዤላችሁ የመጣሁት የአማርኛ ምንባብ ይሆናል። በኮሜንታቸው መሰረት ብዙ ልጆች ምንባብ አለማብደን እንዴት ምንባብ መለማመድ እንችላለን እያላችሁ ነበር። በዛ መሰረት ዛሬ ምንባብ ይዤላችሁ መጥቻለሁ። ምንባባችንም ፅንቸልዋ ሚል ምንባብ ነው። እንግዲህ በጣም ደስ ሚል እና ኢንተርስቲንግ የሆነ ምንባብ ነው። እንግዲህ መጀመሪያ ቀስ ብለን እናነባለን። ከዛ ደግሞ ፈጣን ብለን እንዴት እንደምናነባ አሳያችኋለሁ። እንግዲህ ለጀማሪ ልጆች ቃላት ምስረታ ምን ምን ምን አውቃችሁ ምንባብ ላይ ለደረሳችሁ ልጆች እንዴት እንደምታነቡ፣ እንዴት የማንበብ ክህላችሁን ደግሞ እንደምታነብሩ የማሳያችሁ ይሆናል። ወደ መንባባችን ወይም ትምህርታችን ስንቀጥል እንግዲህ ጥንቸሏ ይላል ንባባችን ርዕስ ከዚህ ጋር ጥቅ

ቆይታለች። ደኑ ለጥንቸሏ ሳርና ቅጠል ነፍጓት አያቅም። ነፍጓት አያቅም። ውሃ አይቸግራትም። አይቸግራትም በደኑ ውስጥ ካሉት ምንጮች መርጣ ትጠጣለች። ጥንቸሏ ኑሮ ስለተመቻት ጸጉሯ ያብለጨልጫል ውበቷም ውበቷም ጨምሯል። ከቅርብ ጊዜ ወዲህ ግን ደኑ በመመንጠሩ በመመንጠሩ ጥንቸሏ መጨነቅ ጀምራለች። የምትኖርበት ጫካም ያስለመዳትን ምቾት ከልክሏታል። በቂ ምግብ ማግኘት ተስኗታል። ምንጮቹ ስለደረቁ በቅርብ ውሃ ማግኘት አልቻለችም። ሲደክማት በጥላ በጥላቸው ረፍት የሚሰጧት ዛፎች ዛሬ የሉም። ሙቀቱንም መቋቋም አቅቷታል። ምቾትና ረፍት አጥታለች። በጣም ተጎሳቆለች። ውበቷም ከእርሷ ጋር የለም። ጥንቸሏ በዚህ ሁኔታ ተቆየች። ለሞት እንደምትዳረግ ተረድታለች። የምትወደውን አካባቢዋን ለቅቃ ለመሄድ ወስናለች። ያለ ስስት ያኖራት ደን ምድረ በዳ ሲሆን ማየት አላስቻላትም ደኑን የመነጠርቱን ሰዎች በልቧ እየረገመች ተሰደደች ይላል። እንግዲህ መጀመሪያ ላይ አማርኛ ምንባብ ስታነቡ ዝግ ብላችሁ እያንዳንዷን ፊደል ቃላቶችን ቆጥራችሁ ካነበባችሁ፣ ከዛ ደግሞ በሂደት ደግሞ ፈጥናችሁ ለማንበብ መሞከር ነው ዋናው ትልቁ ነገር ምንድን ነው? መጀመሪያ ላይ ዝግ ብላችሁ ማንበብ። ከዛ በሂደት እየደጋገማችሁ ደግሞ ፍጥን ብላችሁ ወይም ፈጠናችሁ አሪፍ አድርጋችሁ ማንበብ ትችላላችሁ። አሁን ያነበብኩላችሁ ዝግ ብዬ ወይም እያንዳንዶቹን ቃላቶቹን እየቆጠሩ ነበር። አሁን ደግሞ እንዲታይ ዘንድ እንደምናነብ ደግሞ እየማሳያችሁ ይሆናል። ወደ መጀመሪያውን ጀምርና እንግዲህ ከመጀመሪያው ስንጀምር ያው ጥንቸሏ ይላል እዚህ ጋር ጥቅጥቅ ባለ ደን ውስጥ የሚትሮር አንዲት ጥንቸል ነበረች። በዚህ ደን ውስጥ ለሶስት ዓመታት ያህል ቆይታለች። ደኑ ለጥንቸሏ ሳርና ቅጠል ነፍጓት አያቅም። ውሃ አይቸግራትም። በደኑ ውስጥ ካሉት ምንጮች መርጣ ትጠጣለች። ጥንቸሏ ኑሮው ስለተመቻት ፀጉሯ ያብለጨልጫል። ውበቷም ጨምሯል። ከቅርብ ጊዜ ወዲህ ግን ደኑ መመንጠሩ ጥንቸሏ መጨነቅ ጀምራለች። የምትኖርበት ጫካም ያስለመዳትን ምቾት ከልክሏታል። በቂ ምግብ ማግኘት ተስኗታል። ምንጮቹ ስለደረቁ በቅርብ ውሃ ማግኘት አልቻለችም። ሲደክማት በጥላቸው እረፍት የሚሰጧት ዛፎች ዛሬ የሉም። ሙቀቱንም መቋቋም አቅቷታል። ምቾትና እረፍት አጣለች። በጣም ተጎሳቁላለች። ውበቷም ከእርሷ ጋር የለም። ጥንቸሏ በዚህ ሁኔታ ከቆየች ለሞት እንደምትዳረግ ተረድታለች። የምትወደውን አካባቢ ለቃ ለመሄድ ወስናለች። ያለስስት ስስት ያኖራት ደን ምድረ በዳ ሲሆን ማየት ማየት አላስቻላትም። ደኑን የመነጠሩትን ሰዎች በልቧ እየረገመች ተሰደደች ይላል። እንግዲህ መጀመሪያ ላይ እንዳያችሁ ዝግ ብለን አነበብን፣ ከዛ ደግሞ ፈጠን ብለን እንዲያደረጋችሁ። በዚህ ሂደት ከሄዳችሁ በአጭር ጊዜ ማስተካከል ወይም የምትፈልጉትን አይነት አንባቢ መሆን ትችላላችሁ እና ለዛሬ የነበረን ቪዲዮአችን ወይም ምንባባችን ይህንን ይመስል ነበር። እንዲሁም ደግሞ ምንባቡ ከተመቻችሁ ሼር ላይክ፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ግን ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬ የነበረን ቪዲዮ እሽን ይመስላል። ለቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ። እንዲሁም ልሰራላችሁ ፈልጉትን ነገር ኮሜንት ላይ ያስቀምጡልኝ፣ ይሰራላችኋለሁ በጣም